ታጣቂዎች ከምትሉ እኛ ራሳችን በምንጠራው ስም ለምን አጠሩንም? ያለዛ እናንተ መንግስት ወገን ናችሁ፣ ገለልተኛ አይደላችሁም። እስካሁን ድረስ ታጠቋይሎችን በትክክልም አልጠራችሁም። አድራሻውን አናቅም። ወደ ምን ወጣችሁ? አንድ ብሔር ብቻ የሚጠብቀው ስልጣን ኢትዮጵያ ምድር ላይ የለም። አስረግጠን ነው የምንናገረው። ይሄ አበቃ፣ ያረጀ ያፈጀ ትርክት ነው። የኦሮሞ ኤሊቶች፣ አክቲቪስቶች፣ መኮንን መቻል አለባቸው። ይሄ ብሔር የለውም፣ ብልጽግና ብሔር የለውም። የትኛውም ሀገራዊ ምክክር ለማካሄድ ስንሄድ አስቀድመን ጸሎቱን፣ አስቀድመን ቡራኬውን፣ ከሁሉ ከሁሉ በላይ አባቶቻችን አባገዳዎቻችን የሃይማኖት መሪዎቻችን አሉ። ይህ መንገድ ሰዋጭ ይሆናል ወይ? ወይስ ተደረገ ለማለት ብቻ ነው? አሽሙር ካልሆነ መስጠቀቅ ከአብይ አንደበት አልወጣም። በአሽሙር ካልሆነ ተመልካሽ የምሬ ነው። በትናንሽ ልጆች ነው ኮልኮሌ ነው የሚልከው። አንድን ቀን ተናግሮ አቅም እስከዛሬ ድረስ ማን ነው የሚልከው? ኮልኮሌ ጀነራል፣ ኮልኮሌ ሚኒስትር፣ ኮልኮሌ አክቲቪስት። ባለፈ የጠቅላይ ሚኒስትር ሽግግር መንግስት አታስቡ የሚል ነገር አምጥቷል። ህዝቡ ሽግግር መንግስትን ሪከመንድ ቢያደርግ እንዴት ነው የሚሆነው? አገራዊ ምክክር ኮሚሽን ስራው ምክክር ማካሄድ ብቻ ነው። ይሄ ኦሮሞ ህዝብ ላይ ያነጣጠርም ይመስላል። ይሄ ፕሮፓጋንዳ ብልጽግና የኦሮሞ ህዝብ ብቻ ነው ወይ? ለምን ባህር ዳር ለምን አላከበረም? ለምን ደብረ ማርቆስ አላከበረም? ለምን ጎንደር አላከበረም? ኦሮሚያ የተለያዩ ከተሞች በግድ የወጡት ለምንድን ነው? አመኔታችሁ እናንተ ከጊዜ ወደ ጊዜ እየወረደ ነው ወይ ለምንድን ነው ሊቃንን ያገለለው ሊቃንን አላገለል ሊቃንን እንዴት ማግለል ይቻላል ይሄ አውነት የያዘው ሂደት ከልቦድ በትክክል የዚህ ሀገርን ችግር ይፈታል ብሎ ያምናሉ ወይ? አይ ነው። ይሄ አድረግስ ተብሎ የመጣ ነው። ፋኖ ናቸው ተብሎ የታዙት ደግሞ አስሮ ወደ ድርድር ማቅረብ ነው የሚፈልጉት። አንድ ብሔር ብቻ የሚጠብቀው ስልጣን ኢትዮጵያ ምድር ላይ የለም። አስረግጠን ነው የምንናገረው። አደነቻ በቤ እንደዚህ ት ፕሮፓጋንዳ ብትነፋ፣ ሽመልስ ቢናገር፣ ህዝቡን ቢያጭበረብር፣ ወጣቱን ቢያጭበረብር፣ በአንድ ብሔር ብቻ የሚጸና ስልጣን ኢትዮጵያ ምድር ላይ የለም። ፒሬድ ይሄ አበቃ። ያረጀ ያፈጀ ትርክት ነው። ከንቲባ እኮ ነው መሐመድ ምናምን የሚባለው የባቱ ነው፣ የዝዋይ ከንቲባ ነው አሉ። የከተማ ራሱ ከንቲባ አስተባባሪ ሆኖ እርግጠኛ እኔ አብይ ይሄን ዜና ትንሲ ሲሰማ የዞን አስተዳዳሪ ቲንክ፣ የዞን አስተዳዳሪ ትንሽ ነው። ከንቲባ ብዙ ነገር አለ፣ መብላት ብር አትሊስ መሬት ይሸጣል። እኔ ፕሮሞት ያደርጉታል፣ እንደዚህ አይነት ሰዎች። እናንተ እንግዲህ ዋና ሰብሳቢ ወይ ፕሮፌሰር መስፍን አርአያ የታጠቁ ኃይሎች መጥቶ በሂደቱ ላይ እንዲሳተፉ እናደርጋለን አሉ። ይህ ቃል ግን ታጠፈ። በኋላ እስካሁን ድረስ ታጠቁ ኃይሎችን በትክክልም አልጠራችሁም፣ አላመጣችኋችሁም። እንዲሁም ተጠይቃችሁ አድራሻውን አናውቅም ወደ ምል ወጣችሁ። የምክክር ኮሚሽኑ የብልጽግና አሻጋሪ ፈረስ ነው የአብይ አህመድን ስልጣን ለማራዘም የተሸረበው ሴራ ድንዙዙ። ፕሮፌሰር መስፍን አርአያ በመሪ ተዋናይነት እየተጫወተው ነው። ስክሪፕቱን በቂ ልምድ የሌለው የበሻሻው ጨቅላ ስለጻፈው ፊልሙ እንደታሰበው ልብ አንጠልጣይ መሆን አልቻለም። እነዚህ ሰዎች ደግሞ መንግስት ቀለብ ስለሚቆርጥላቸው ይው ቃላችሁን አጠፉ ይላሉ። በጣም የመጨረሻ ቀላል ነው። አንደኛው መንግስት ለኛ ቀለብ ከራሱ ኪስ አይሰጥም። የኢትዮጵያ ህዝብ ግብር የሚከፈለኛል ከኢትዮጵያ ህዝብ ገንዘብ እንጂ መንግስት ከራሱ የሚሰጠን ማን ሚሉት ነው ይሄ ደግሞ በዚህ እድሜው እየተቅለሰለሰ ሊያታለል የሚሞክረው የምክክር ኮሚሽኑ ጉባኤ የተለያየ ሀሳብ የሚንጸባረቅበት ስብሰባ ሳይሆን ተመሳሳይ አቋም የሚወሰድበት የብልጽግና ጠቅላላ ጉባኤ ነው የሚመስለው በኦሮሚያ ወጣቶች ይታፈሳሉ አሁን መመሪያ ወርዷል ቀባና አስመልሳለን መንግስታችን እንጠብቃለን ሰሜኖቹ እየመጡብን ነው ስለዚህ እያንዳንድ ከትምህርት ቤትም በቃ ሰብስቧቸው ተብሏል ከ15 ዓመት 15 ማለት ምን ማለት ነው ለውትድርና 18 ነው የብልጽግና ካድሬዎች ግን እየሰሩት ያለው የሰማ ነው አስገራሚ ነው የብልጽግና መንግስት የኦሮሞ ነው ለማለት አስረግጦ የነገረን የብልጽግና መንግስት መጀመሪያ ፕሮፓጋንዳ መስራት የፈለገው ይሄ መንግስት የእኔ ነው አይነት ስሜት እንዲሰማ ያደረገው ኦሮሚያ ላይ ነው። የኦሮሞ ኤሊቶች፣ አክቲቪስቶች ይሄ ጠንቅቀው ተገንዝቦ መኮንን መቻል አለባቸው። ይሄ ብሄር የለውም፣ ብልጽግና ብሄር የለውም። ለምን አጠፋችሁት ያችን ቃላችሁ? ታጣቂዎቹ መቶ የሚወያዩበት ሁኔታ እናመቻቻለን ብሎ ነበሩ ፕሮፌሰር። እሱም ደግሞ እርግጥ ነው አልዋሽም፣ አልጠራናቸውም ብሏል። ለምንድን ያቺ ነገር የታጠፈችበት ምክንያቱ ማለት ነው ሁሉም ያላንዳች ቅድመ ሁኔታ ወደ ውይይቱ ወደ ምክክሩ እየመጡ የሚል አጠቃላይ ጥሪ አቅርበናል። እነ ዳኒ ዘንዘሪጡ ከጠላት ጋር መክረው በጎነጎኑት ወጥመድ ተጠልፎ የሚወድቅ ጀግና እንዳይኖር ጥንቃቄ ያስፈልጋል። አብይ የፊልሙን ስክሪፕት ይጻፈው እንጂ ከካሜራ ጀርባ ሆኖ ፊልሙን ዳይሬክት ያደረገው ዳንኤል ክስረት ነው። የሱ ክህደት መቼም ሆድ ይፍጀው ለጊዜው ተከርኖ ይብሰል። ታጣቂዎች ከምትሉ እኛ ራሳችን በምንጠራው ስም ለምን አጠሩንም እናንተ መንግስት ወገን ናችሁ፣ ገለልተኛ አደላችሁ ብሎ አንዱ ይህንን ነው እንደ መከራከሪያ የሚያነሱ። ለምን እናንተ ይሉ ብላችሁ ነበር ታጣቂዎች። ብልጽግናና ብስቱን ፋኖ ብሎ በስማቸው ከሚጠራው ሰይጣን የያዘው ሰው በስማም ቢል ቀለዋል። ጋዜጠኛው ጥሩ ሀሳቦችን እያነሳ ነው እንደሚመስለኝ ከሆነ አንዳንዴ ካልጋው በቀኝ ጎኑ ሲነሳ የሚያስመሰግን ስራ ይሰራል። ይሁን እንጂ ብዙ ጊዜ በግራ ጎኑ ስለሚነሳ መሰለኝ ለኦህዴድ ስስ ልብ አለው። ሰላማዊ ሰልፍ ሲመጣ ግን የኦሮሞ ወጣት፣ የኦሮሞ አርሶ አደር፣ ተማሪ፣ መንግስት ሰራተኛ ውጣ እየተባለ ሰልፍ የሚጠራበት ምክንያት ትርጉም የለው። ቆረማ የሰማ ነው። መንግስት ሰራተኛ ከሆነ ሁሉም መውጣት አለበት ተብሎ ተነግሮታል። መንግስት ሰራተኛ ከሆነ ከስራው ይባረራል። ሰልፍ የማይወጣ የተባለ ከስራው ይባረራል። ባለሀብት ከሆነ ሱቅ ይዘጋል። ሱቅ ካለው ማለት ነው፣ ቢዝነስ ነገር ካለው ቢዝነሱ ይስተጓጎላል፣ ይዘጋበታል። ሆን ተብሎ በአስገዳይ ነው ሰልፍ ያስወጡት የእኔነት ስሜት እንዲሰማው በኢትዮጵያውያን ዘንድ ጭምር እንዲጠላ፣ ይሄ ኦሮሞ ህዝብ ላይ ያነጣጠርም ይመስላል። ይሄ ፕሮፓጋንዳ ታዬ ደንደዓም ጽፎታል። ብልጽግና የኦሮሞ ህዝብ ብቻ ነው ወይ? የብልጽግና ጠባቂ ኦሮሞ ብቻ አድርጋችሁ ለምንድን ነው የምስሉት? የትኛው ሀገራዊ ምክክር ለማካሄድ ስንሄድ አስቀድመን ጸሎቱን፣ አስቀድመን ቡራኬውን፣ አስቀድመን የሀገር ሸማግሌዎች ጣልቃ ገብቶ ከተናገሩ በኋላ እኛ ደግሞ የምናደርገው ምንድን ነው? ማመቻቸት፣ ይደግማሉ፣ ማመቻቸት። ሀገራዊ ምክክር ኮሚሽን ስራው ምክክር ማካሄድ ብቻ ነው እንዴ? አንዳንድ ሰው በስተርጅና ዘመኑ ክብሩን የረሳ እንደው በማህበረሰቡ ቅሌታም የሚል ቅጽል ስም ይወጣለታል። የምክክር ኮሚሽን ውስጥ ያሉ የእንጨት ሽበቶችም ከዚህ ነቀፌታ አያመልጡም። አስመሳይነትና ድርባይነት ተምር ያለው በሚል ሰው ሲሆን ደግሞ የበለጠ ያስጠላል። ምናልባት ድርድር ፍቃይ ጉዳይ ቢከሰት ኦኬ፣ እኛ የተቋቋም ነው ምክክርን ለማካሄድ ብቻ ስለሆነ የድርድሩን ሌላ አካል እኛ እናውቁም ልትሉ ነው ወይ? ምክክር ድርድርን ያካትታል፣ ሽምግልናን ያካትታል፣ ሙግትንም ያካትታል እኛ ግን በዋናነት በአዋጁ ላይ ተጠቀሰው የመጀመሪያው ምክክር ጸጉር ስንጠቃ ጀምሯል። የተያዘው የቃላት ጨዋታ ነው። በማንኛውም መንገድ አብይን ለመታደግ ቆርጦ የተነሳ ሰው ነው። ስለዚህ መዋሸት፣ መቅጠፍ፣ ማታለል የስራው አንድ አካል ነው። ከድል ማግስት የዚህ ኮሚሽን አባላት ህዝብ ላይ ባደረሱት አደገኛ የማጭበርበር ወንጀል የሚከሰሱ ይመስለኛል። ለምንድን ነው ብጽግና ከኦሮሞ ህዝብ ጋር የምታያይዙት? ትክክለኛ እይታ እሱ። ለምን ባህር ዳ ለምን አላከበረ ለምን ደብረ ማርቆስ አላከበረ ለምን ጎንደ ነገር አላከበረም? ለምን ደሴ ሰላም ሰልፍ አላስወጡት? ለምንድን ነው እዚህ በግድ ብቻ ኦሮሚያ የተለያዩ ከተሞች በግድ የወጡት? ለምንድን ነው አክቲቪስቶች ምን አዲስ ነገር አለ ብዬ የብልጽግና አክቲቪስቶች አሉ። አለቅላቂ የአብይ አማሮች ምንላቸው ጭምር አሉ። አለ ፌስቡክ ላይ ትናንት ሲጽፎት ነበር። እልም ያለ በፌደራል መንግስት የተደራጀ ሰዎችን ጭምር ከፊት ለፊት አሰልፎ ሮል ሞዴል ለመሆን ማለት መርከብ ሰርተው እና አብይ ደግሞ የመርከቧ በፎቶ አሸብርቀው ተሸክመውት ካርኒቫል የሚባል እንደዛ ነው ያደረጉት። ከሁሉ ከሁሉ በላይ አባቶቻችን አባ ገዳዎቻችን የሃይማኖት መሪዎቻችን አሉ። ኢትዮጵያን ለዘመናት ለብዙ ሺህ ዓመታት ሕዝብን አንድ ላይ አስተሳስሮ ያቆየው ምንድን ነው? ባህል እኮ አለን ጥበብ እኮ አለን። ያ በውስጣችን ያለው ህገ ልቦና አለ። ስለዚህ በአባቶቻችን አማካኝነት ይሄንን ለማድረግ እኛ ምን ጊዜም እስካሁን ስንሰራ ነበረ። ወደፊትም ስራችን የሚቀጥል የሚያ የባልና ሚስት ጸብ መስል አባገዳና ሽማግሌ ይልካል። ደጋግሜ እንደምለው ከኦህዴድ መራሹ ብልጽግና መፍትሄ ከመጠበቅ ይልቅ ከባብ እንቁላል ርግም መጠበቅ ይቀላል። ኦህዴድ ጨፌ ኦሮሚያ ላይ ተሰብስቦ በቀመመው ጊዜያዊ የማደንዘዣ መርፌ ሱሪያችሁን ዝቅ አድርጉና መቀመጫችሁን ልውጋችሁ እያለ ነው። ከፈለጋችሁ ዛ እርስ በርሳችሁ መቀመጫችሁን ተወጋጉ እንጂ የእኛን እንኳን አታገኙትም በዚህ አገር ውስጥ። ቅሬታ ያለው በሊቃን ዘንድ ነው። ሕዝብ እንደ ሕዝብ የተቃረረበት ጊዜ የለም። እንዴት ነው ከታች ወደ ላይ መምጣት የሚቻለው? ወይስ ተደረገ ለማለት ብቻ ነው? ይህ መንገድ ሰዋጭ ይሆናል ወይ? ይሄ ኮሚሽን ተብዬ ኑሮ ከብዶት ውሎ አበል ለመላጥ የመጣን ተሰብሳቢ ሁሉ ችግር ፈቻ አስመስሎ ለመሳል መሞከሩ ሞኝነት ነው። ቢጨንቃችሁ እንጂ ባአዴንና ብልጽግናን አዳራሽ ውስጥ አመካክራችሁ ለውጥ አታመጡም። ባዴን በሕዝቡ የተጠላ የዋህደን የማደጎ ልጅ ነው አማራ ሱዳን የሚወክሉት እውነተኞች ሊቃን እስር ቤትና ጫካ ውስጥ ናቸው። ባህር ለእኛ ቀይ ባህር የቅንጦት ሳይሆን የህልውና ጉዳያችን ነው ብለው መርከብ ሰርተው እና ሚግ ድሮን ነገሮችን እየሳሉ አይተናል። ጦርነት የማይሰለቸው ትውልድ ማለት ይሄ ነው። አይ ይሄ አድርግ ተብሎ የመጣ ነው። ምንም ጥርጥር የሉም። ብልጽግና በደንብ ገንዘብ ይበትናል። ለዚህ ማሰሪያ ገንዘብ ይወጣበታል። በነጻ አደለም ይሄ ሁላ የሚሰራው እና አብይ ቀይ ባህር ያስመጣልናል ብሎ የምን ፍሬ ይወርቅልኛል ብሎ እግር እግር ስትሄድ እንደነበረች ውሻ ወይ ቀበረው እንደዛ አይነት ነው ይሄ ቦታ

ኪሎ አፉር አራት ኪሎ ኪሎ አፉር ይለታል እና ደጋግሞ ነው እንትን የሚያደርገው የማን ነው የእኛ ነው እንጠብቀዋለን ለምንድን ነው ሊቃንን ያገለለው ሄዶ ሄዶ ችግሩ ያለው ሊቃሉ መካከል ነው ለዚህ ስ እመልሳለሁ የመጀመሪያ በርሳችን ሊቃንን አላገለልንም ሊቃንን እንዴት ማግለል ይቻላል ማንንም ያገለልን ነው የህብረተሰብ ክፍል የለም የኢትዮጵያ ችግር መሰረታዊ ችግር የሚባለው በአብዛኛው ማለት ነው ሊቃንን የሚሉ መካከል ነው እኮ የተፈጠረው ችግሩ ማለት ነው አብይ አህመድ ከአዲስ አበባ ዩኒቨርሲቲ ሴቶች ወረቀት የተቀበለው ከዚህ ሐሰተኛ ምሁር እጅ ነው። ልባችን ውስጥ ገብቶ ለመጎዝጎዝ የሚያደርገውን ጥረት ግን እያስተዋላችሁ ነው። የድምፁን ቅላጼ እንዳስቴር አወቀ ለማለስለስ ይጠጣራል፣ አይኑ ይስለመለማል፣ ለጆሮ ማይጎረብጡ ቃላትን ይጠቀማል። ይሁን እንጂ ሁሉም ነገር ቁማር ነው። ነገረ ስራቸው ሁሉ የተበላቁብ ነው። አሁን የምሰሙት በተለያየ ቦታ መድረክ ላይ ሰማችሁት፣ ምንድነው አጀንዳ ብላችሁ ህዝብ ውስጥ ጠይቁት፣ የሚያነሱ ነገር ሊቃን ወልደ ሳብ ነው። ስለዚህ እሱን እዚያው ጋር መፍታት አይቻልም ነበር ወይ ነው የመጀመሪያ ህዝብን መስማት። በአገራችን ስብራት ውስጥ ግን የሊቃኑ ሚና ከፍተኛ ነው። ለአማራ ያልሆነች ኢትዮጵያ ለየትኛውም ብሔር አትሆንም። አለ ነገር ዘንድሮ፣ አለ ነገር መቸም ታመን ታመን አንገደፍተን አንቀር። አለፋ ሲል ደሞዝ እየገደሉ እንታረቅ በጥፊ የመቱን ንስሳም ማለት አያዋጣም። የአራት ኪሎ ቦዘኔ ችግር ስለመፍጠር እንጂ ችግር ስለመፍታት አስቦ አያውቅም። አብይ የመጠበቅ ኃላፊነት ልክ እሱ የመንግስታችን ተጠቃ ብለው ከሱሉልታና ከሰበታ መጥተው ነበር እነዚህ ኮማንዶች ቤተ መንግስት ሲመጡ ብሎ ሲያደርግ እንደነበረ ያ ፕሮፓጋንዳ ነው። ይሄ መንግስት የኛ ነው አራት ኪሎ የማን የኛ ነው አራት ኪሎ የምንጠብቀው የኛ ነን የብልጽግና ፕሮፓጋንዳ ነው። አሁን ወጣቶችን ወደ ማሰልጠኛ ያስገባል። በጣም በገፍ ነው የሚያስገባው። ኦሮሚያ ነው የወጣ ህግ አለ ከአስራ አምስት ዓመት በላይ ተማሪዎች ከትምህርት ቤት ጭምር ያስገባሉ። መንግስታችንን እንጠብቃለን፣ ቀይ ባህር እናስመልሳለን፣ አብይ ለቀይ ባህር ቆርጧል፣ ሰሜኖች እየመጡብን ነው። ስለዚህ እኛው መንግስታችን የምንጠብቅበት ጊዜ አሁን ነው የሚለው በየቦታው በካድሬዎች ድምጽ የሚሰማ ነው። ነገ እናንተ በዛ መንገድ እኮ ሄዳችሁን ነገር ካስተካከላችሁ ሊቃሉ እስካላመነበት ድረስ፣ በተለይ ፖለቲካ ሊቃሉ እስካላመነበት ድረስ አሁን መልሶ እኮ ያንን መርዙ መልሶ መጫን ይችላል ማለት ነው። ኢትዮጵያ ውስጥ እኮ ከህዝቡ መጣው አይደለም አይደል፣ ፖለቲከኞች የሚያራም እነሱ የፈጠሩትን ነው ህዝቡ ላይ የሚጭኑት አይደል፣ እሱ መፍታቱ ይሻል ነበር አህያ ለአህያ ቢራገጥ ጥርስ አይሳበርም በአዴን ለበአዴን ቢመካከር እኛ አያገባንም ይህንን የምክክር ኮሚቴ ግን በአነስተኛና ጥቃቅን የተደራጀ አሸባሪ ድርጅት ተብሎ በእውነተኛ ስሙ ሊጠራ ይገባል ኮሚሽኑ የቡ አህመድ ሌላኛው የህዝብ ድምፅ አፋኝ ክንፍ ነው የተሰጠው ተልእኮ ማህበረሰቡን ማታለል ከአራት ኪሎ አይኑን እንዲያነሳ ማዘናጋት ነው ያ ነበረ እስካሁን ነገር ግን ያ መንገድ እንደማያዋጣ ተመለከት እንዲያው አመኔታችሁና ከጊዜ ወደ ጊዜ እየወረደ ነው ወይ ከጊዜ ወደ ጊዜ ከፓርቲዎች ጋር ያለን እምነት በጣም እየጨመረ ለመጣው በቀደም ኮሜዲያን ፍልፍሉን መንገድ ላይ አግኝቸው ምን ነው ከሙያው ራቅ ክለዋለሁ ምን ባክ የዚህ አገር ከልቡ ሚስቅ እንጂ የጠፋው ቀላጅ መች ጠፋ ብለህ ነው አለኝ እውነቱን ነው እንዲህ አይነት ቀላጆች በሞሉበት ሀገር ኮሜዲያን አያስፈልጉንም አጀንዳ ነው አሸንዳ እያሉ እያላገጡ ይኸው ሶስት አመት ሞላቸው ጭራሽ አሁንም አይባስ ብሎ ተቀባይነታችንም እየጨመረ አማራ ነው ይልልኛል። ምታወራው ጉድ ነው፣ ጥላቻው ጉድ ነው፣ ትቤቷ ጉድ ነው። ማን ማን ነው የሚሰልለው? አዲስ አበባ ማነች? የሁላይታው የትግራዊ፣ የአማራ ኦሮሞ የሁሉም አደለች እንዴ? ማን ነው ሰላይ? ማን ነው ተሰላይ የሚሆ ሆን ብለው ማሳደድና ማሸማቀቅ ስለሚፈልጉ ብቻ አሁን ይሰልሉናል ነው የሚሉት እና ወንጀል ይፈጽማሉ ነው የሚሉት። ወንጀል የሚፈጽመው ወንጀል ብሄር የለውም። ፋኖ ናቸው ተብሎ የታዙት ደግሞ 356 ናቸው ይላል። አንዳንዶቹ ውጊያ ላይ የነበሩ የፋኖ አባላትም አሉ ይላል ሪፖርት ላይ ለስለያ ምናም ብለው አዲስ አበባ የገቡ ከግማሽ ሚሊዮን የደንብ አስከባሪ ብለን ከገነባ ነው ሀይል ፋ ሸኖና ሸኔ ሆኖ ያገኘናቸዋሉ ይላል። ፋኖም ሸኔም ሰርገው ገብተውብናል ብሎ ሪፖርት አቀረቡ። ባለፈ ጠቅላይ ሚኒስትሩ ያነሱት ሽግግር መንግስት አታስቡ የሚል ነገር አምጥቷል። እስከ ወዲያኛው አይደረግም የሚል ነገር ምናልባት በእናንተ ውይይት ህዝቡ ውጤቱ ሽግግር መንግስትን ርከመንድ ቢያደርግ እንዴት ነው የሆነው? እሱ ነገር የአራት ኪሎ ማሙሽ ስለ ሽግግር መንግስት ሲነሳ ጡጦውን እንደቀሙት ህጻን ነው ሚያለቅሰው። ምስኪኑ የጦቢያ ህዝብ ማንም የሰፈር ፍንዳታ ያለምንጃ ፈቃድ ሲነዳው ዝም ብሎ ተነዳ ነው። ከእውነትና መሬት ላይ ካለ ተጨባጭ ሁኔታ የተነጠለ ሰው ጸብ ያመጣ እንደሆ እንጂ እርቅ አያወርድም። ቅራኔን ቢያባብስ እንጂ መቀራረብን አያመጣም። የእነሱንም በክብር መዘገብን የመንግስትንም በክብር መዘገብን የሁለቱንም ሀሳቦች የእኛ ስራ መቀበል ነው እንጂ የግለልክ ነው የግለልክ አይደል። በጭራሽ ወደዛ ወደ ውሳኔ ያለ ግን ህዝቡ ሽግግር መንግስትን የሚያስፈልገን ብሎ የሚያምንበት ከሆነ ተፈጻሚነት እንዲሆን የህዝቡን ውሳኔ እኛ እንጠይቃለን እንላለን። ለጥሩ ነገር የሚተጋ ይመስል ሀገርን ወደ ጎን ትቶ የኦህዴድን ስርዓት ለማስቀጠል ደፋ ቀና ይላል። በመርዝ የተለወሱ መልካም ቃላትን ካፉ እያፈሰሰ የሰው በላውን ስርዓት ከአጣብቂ ለማውጣት ይርመጠመጣል። ነገሮችን አድበስብሶ ቀባብቶ ማለፍ ነው የሚፈልገው። በየመንደሩ አገር ሰላም ነው ብሎ ዝም ብሎ ሲሄድ ይሄ እንደዚህ ነው፣ ጸጉረ ልውጥ ነው ብሎ ጸጉረ ልውጦችን የማሳደድ ስራ ነው የሚሆ አሁን ይህ ሁላ አስሮ ወደ ድርድር ማቅረብ ነው የሚፈልጉት። ፖሊሲ ይዛቸዋል። መቶ ሺህ ብር ታመጣለህ ወይም እንደዚህ እናረግሃለን። ከዛ አስገድደው ሽብር ይቀበላል። በቃ ወጣ ይባላል። እንደገና አንደኛው አንቆ ይወስዷል። እዛ ላይ ሌላ ከበር ሳይወጣ እና እንደ ኤቲኤም ነው የፖሊስ ኤቲኤም ነው እየሆነ ያለው ዜጎች፣ ለምን ለምን እስከዚህ ድረስ ይዘቅጣል ነው። ስለ ኤርትራውን ከሆነ አሽሙር ካልሆነ መስጠቀ ከአብይ አንደበት አልወጣም። በአሽሙር ካልሆነ ተመልካሽ የምረይና በትናንሽ ልጆች ነው ኮልኮሌ ነው የሚልከው። መሰረታዊ አገራዊ ጉዳዮች ላይ ምክክሮችን ለማካሄድ ኮሚሽኑ እንደተቋቋመ ይደነግጋል። ምንድን ነው መሰረታዊ ሀገራዊ ጉዳዮች ለምን ይሄ ሰፋ ድንበር የለውም ትላችሁ? ባሉ ወይ የህገ መንግስቱ ጉዳይ ነው ስለ ፌዴራል ጉዳይ ነው፣ ምንድን ነው ያ መሰረታዊ? አልሰፋም ወይ? ጋዜጠኛው ላነሳቸው በርካታ ሞጋች ጥያቄዎች ከሰውየው አንድም ቀጥተኛ መልስ አላገኘም። አጀሬው ሚዲያ ላይ ቀርቦ ኦህዴድ ያስጠናውን በል የተባለውን ብቻ ነው ሚለው፣ ጥያቄውን ዙሪያ ጥምጥም ይዞረዋል። እንደዚህ አይነት ልፍስፍስ ኮሚሽን አይደለም ሀገርን ያህል ትልቅ ነገር ይቅርና የሰፈረደረን እንኳ ወደ አንድነት ማምጣት አይችልም። አንዳንድ ሀገሮች ላይ ውጤታማ ያልሆኑ ሀገሮች ላይ እንደዚህ ስኮፑ ሰፍቶ ነው የሚሉ መከራከሪያ የሚያነሱ ሰዎች አሉ። ምንድን ነው እሱ ነገር ሀገራዊ መሰረታዊ ጉዳይ የሚባል የረባ ይሄን አለ። አሁን የሄዳችሁበት በእስኬጅላችሁ ደረጃ ሌላልብላችሁ ታስባላችሁ ወይ? ምክክር፣ ክርክር፣ ውይይት፣ ሽምግልና፣ ቅብር ጥስ የምትሉትን ነገር ይዛችሁት ገደል ግቡ የምክክር ኮሚሽኖች። ከቻላችሁ ወፈፊ ዋቢ በጊዜ ሀገር ጥሎ እንዲፈረጥጥ ቁጭ አድርጋችሁ ምከሩልን። ከዛ ውጭ ግን ከዳር እስከ ዳር በጦርነት እየተናል አጥቻለች ሀገርን ከልብ ሳይሆን ከአንገት በላይ እያወራችሁ ለህዝቡ ትኩሳት ባትሆኑበት ጥሩ ነው ስለ ቀናበል የሚያስብ ካሬ ሰብስባችሁ የሀገሪቱን ችግር መፍቻ ቁልፍ አገኘ ነው እያላችሁ ባትሸነግሉንም ጥሩ ነው ከኤርትራ ጋር ጥሩ ሙድ ላይ እንዳልሆኑ የነገረን በኮልኮሌ ብቻ ነው አንድ ኮልኮሌ ሚኒስትር ላይ ይልካል መሬታችን ተዘርፈዋል ይለናል አይ ቀይ ባህር ማ እንፈልጋለን ሌላ አንድ ጀዝባ ጀነራል መጥቶ እሱ መጥቶ ነው የሚነግረን ቀይ ባህር ንፈልጋለን በቃ የግድ ነው ይህማ ቀይ ባህር ምናምን ብሎ ቆፍጠን ብሎ ብርሃኑ ጁላ እንኳን ባሽሙር ነው የተናግሮ የለው የአድዋ ሁል ጊዜ የጊዜ ጉዳይ ነው እንጂ የቀይ ባህር ማህበረሰብ አባል እንሆናለን ያለው ጉዳይ በህልምህ ነው። እረቻ እዛ እናከብራለን እንዳለ ነው። ልክ እንደ አድዋ ድል አዲስ አበባ መገንባት ትችላለ ብለዋል። ልታከብረው አለበለዚያ ራስህ መተህ ነው ተናገረው። ንጹሐን ዜጎችን ከማባረር ራስ በቃ ላይ ከእናንተ መንግስት ጋር ጥሩ ስሜት ላይ አይደለሁም። እዚህ ምን ታደርጋላችሁ እየሰለላችሁ? ብለህ መግለጫ ይስጥ፣ ራሱ አብይ ይስጥ። አንድን ቀን ተናግረው አያውቅም እስከዛሬ ድረስ ለትርሶ። ዶክተር ዮናስ እንግዲህ እንደው እንተዋወቃለን ከልቦት ይህ አውነት የያዘው ሂደት የዚህ ሀገርን ችግር ይፈታል ብሎ ያምናሉ ወይ? ከልቦድ ከልቦድ በትክክል የዚህ ሀገርን ችግር ይፈታል ብሎ ያምናሉ ወይ? አረ ወዴት ወዴት ነው ነገሩ? ይሄ ብልግና በአምሳሉ ያቆመው ስብስብ ጋሽ አረቄንና ጋሽ ጭንቅሎን ከፊት ወንበር አስቀምጦ አጀንዳ የሰበሰበ ከመሰለው የአማራን ህዝብ ስለንቦና አለማወቅ ነው። አማራ ተስፋ የጣለው ነፍሳቸውን አስይዘው ለነፃነት በሚዋደቁት ጫካ ባሉ ልጆቹ እንጂ በኦህዴድ ደንገ ጡር በአዴኖች አይደለም። በት የምንናገረው ሁሉ ከዚህ ካልተገኘን በዚህ እድሜ በዚህ ትምህርት ደረጃ በዚህ ተአማኒነት ከህብረተሰብ ወጥተ ህብረተሰብ የምታገለግል የተሰጠ ኃላፊነት ስላለ በዚህ ማታምር መናገር ነውር ነው የሚሆነው። አለማክበርም ነው የሚሆነ አድማጭን። ሀገራችን ውስጥ ምክክር ባህል እየሆነ ሲሄድ ለሀገራችን መድኃኒቱ መመካከል እየሰሙኝ ነው ዶክተር የሸበተ ሁሉ ሽማግሌ አይደለም፣ ወረቀት የጨበጠ ሁሉ ምሁር አይደለም። ስለ አምባገነኑ አገዛዝ የድሮን ዝናብ በንጹሀን ላይ ማዝነቡን እንዲያቆም መጠየቅ የፈራ ኮሚሽን ከማን ጋር ነው የሚመካከረው? ምን አይነት መፍትሄስ ነው የሚያመጣው? መካሪው ተመካሪ፣ ተመካሪው ደግሞ መካሪ የሆነበት መድረክ ነው። እኛ ሰላም ነው የምንፈልገው፣ ማንን ማንወር ምናምን በፍጹም መነካካት አይፈልግም። ማንን የሚልከው ኮልኮሌ ብቻ ኮልኮሌ፣ ጀነራል ኮልኮሌ፣ ሚኒስትር ኮልኮሌ፣ አክቲቪስት ጥላቻም አለበት። ስለ ጥላቻ አዲስ አበባ ሀገራቸው እንዳልሆነ በሀገራቸው ለምንድን ነው ሰላይ የሚባሉት? ማንን ነው የሚሰልሉት? ቁጭት እንዲፈጠር እንፈልጋለን። ቁጭት እንዲፈጠር ለነገ ትውልድም ማለት ነው። ይሄ ውርደት ነው፣ የአመለካከት ዘቅጣት እንደ ሀገር ነገር ይሄ ገዢ መንግስት የት አካባቢ እንዳለም የሚያሳየን ነው። ፋኖ ምን አለው? ሀሽሽ ያጨሳል። ሀሽሽ ማዓት ኩንታል ሀሽሽ አለው ምናምን አለው። ጦርነት ሲጀምር አማራን መውጋት ሲፈልግ ማለት ነው በየተራ ትግራይ ላል ወደዚህ ሲዞር ማለት ቻፕተር ቱ ሲጀምር ለመጀመር ምክንያት ሲደረድር ሀሽሽ አለ ታንኪው ካለ በኋላ ታንኪ ብሎ ቻፕተሩ ተዘጋ። ከዛ በኋላ ማሳደር ጀመረ። የተመስረት በምን ላይ ነው በአክብሮት ላይ ነው። በመከባበር ላይ የተመሰረተ ነው። ከዚህ መልስ ያለው እንዲህ ነው። ከዚ መልስ ያለው ያ ጠብቶ በመካከላዊ ሀገራችን መከባበር ስኖር መደማመጥ ስኖር፣ ያን አሁን ለሀገራችን ሰላም ዋስትና ነው ብዬ አምናለሁ። ደግሞ ሀገር በጋራ ስትሰራ ነው የምትቆመው። ስንመካከር ነው ስንመካከር ነው ነው ማሸነፍ የምንችለው። አጨብጫቢ ነኝ ያለ ዘፋኙ፣ ይሄ ሰውዬ ጥሩ አጨብጫቢ ወጦታል። አንድ በቅርብ ማውቁ ፓርላማ አባል አለ። በቀደም አብይ ንግግር ሲያደርግ ልጁ ከኋላ ወንበር ተደግፎ ፋይኑን ገርበብ አፉን ከፈታ አርጓ የሁት ጉባኤው ሲጠናቀቅ ደውዬ ቀድም ተኝተህ ነበር ወይ? ቢየስ ጠይቀው ምን ባኬ ፓርላማው ጭብጨባ በየት በኩል ያስተኛል ብለህ ነው፣ ሸለብ ሲያረገኝ ጭብጨባው ይቀሰቅሰኛል ብሎ አሳቀኝ።